ኦኬ፣ ዌልካም ባክ ዲያቆን፣ በእውነት በጣም ደስ ብሎናል ስለመጣ። እንዴት ነው ብቸኝነት? እስኪ አንዳንድ ነገር ብለን እስኪ ጤና አይደለሁም። ክርስቶስ ከእኔ ጋር ነው። ዶንት ቲንክ አይመስለኝም።

በቂ የተሟሉ ራሴ ምን ያስፈልጋል? እሱ እንዲህ በድምፁ ብቻ ይበቃናል። እሺ፣ ቀጥሎ ማችን ቪዲዮ ከፍት አልፈልግም፣ በድምፅ ቀጥል። ወንድማችን እባክህ የምታስተላልፈው መልእክት ብታስተላልፍ ደስ ይለናል። እንዴት ከዛ ህይወት ልትወጣ ቻልክ? ለሌሎቹ ማስተማሪ ስለሚሆን ንገረን። ይሰማል ይሰማል። እንዴት ከዛ ከባድ ህይወት ልትወጣ ቻልክ? ነገር እ ለብዙዎቹ ማስተማሪ ስለሚሆን፣ ከየትኛው ነው አልገባኝም። ማለት ታውቋል። በግልጽ መናገር አይኖርብኝ። እኔ እንደው ነድሃን የሆነ ነገር ማለቀውብሻል። እኔ በጠገብክ ቁጥር ለምንድን ነው ጥጋብ እኔ ላይ የምትወጣው?

ስድስት መቶ ምናምን ሰው ያለው መቼም ላይቭ ላይ ነው። የአንተን ድምፅ እጅ እዛ አካባቢ ያለው ሽታ ይሸታቸው። እና ምን አይነት ሽታ ተፈጥሮ ነው? ሽቶ በሙድ የተነፋው ጀስ፣ ምንድን ነው ያመለጠ ነገር ንገረ። ምንድን ነው? ምን አምልጦ ነው በማ? ከብዙ በጥቂቱ ያለኝ ነገር እንድታቅ ብዬ ነው ዲያቆንዬ። እንትን ያደርኩት እንጂ ሌላ ነገር ሸሚዝና ሰዓትም ተልኮላል። እሺ አየሁት። እኔ እኮ ምን እንደሚሻል አረተው ስንት ሸምትከው? ራሳቸው ዲዛይነሮቹ ናቸው። ሚ ፕሪንት ነው። ይህ በስተው አይደለም። ልደተኛ ሰፈር ማን አሉት ይላል። አመቱን ሙሉ ትሬኒንግ ሰርቶ የማያሸንፈውን ማን ነበር? የኢትዮጵያ ብሔራዊ ቡድን ለምን በቅንፍሱን አታስገባዚ ቲክቶክ ዩዘር ነው። ደስ እንዳለ አስገባበት ኔ ምን እንደሆነ ምንም ችግር የለብኝም። ስማ፣ አይ ያምራል፣ ግን እኛ ጌጣችን ክርስቶስ ነው። እኛ በመልበስና ሰዓት በማድረግ አይደለም፣ እኛ ጌጣችን ክርስቶስ ነው። አላቅ አጌጥንበት ስምህን ወንድማችን በተደጋጋሚ በኃጢአት ሰንሰለት የታሰረ ከሆነ ያለ ከዚህ ከኃጢአት ሰንሰለት እንዴት ማለት ክርስቶስ ጌጤ ነው ልትል መስችል። ሊቀ ካህናችን ኢየሱስ ክርስቶስ በእውነት ስሙ ለዘለዓለም ከምድር መሀል እስከ ዓለም ጨፍ የተመሰገን ይሁን። እንዲህ አይንተ እግዚአብሔር ካህናትን የሚያክል ስጦታን ይሰጡን። ምን ሆነሽ ነው ብራዘር? አሁን እኔ ለልደቴ ሄጄ አባቴ ጋር ሹክ የምላቸው ነገር አለ። አንተ ላይ የሆነ የሰራው ተንኮል አለ። በእርግጥ አንተ እኔ እንዳረኩባት አታውቅም። ሄጄ እሳቸው ጋር እስኪናዘዛለሁ ብያለሁ። ይገርም። እኔ በጣም ብዙ አደጋዎች ፊት ለፊቴ ተጋርጠዋል። ከብዙ ችግሮች ጋር ኑሮ ያለው ቶሎ መላቀቂያት የአካቴ ችግር ግን አንተ ነህ። እጅግ በጣም በጣም በጣም ሙጥኝ ያልክብኝና አይዶኖ እንዴት ከአንተ ጋር እንደምንለያይ ያላቅ እኔ ስጋ ለብሶ የሚንቀሳቀስ ችግር አተኛየት ጭራሽ ስም አወጣህልኝ። በዚህ ሁሉ ህዝብ ፊት ምንም አልልህም። የደሃምባ ወደ ታች ሳይሆን ወደ ላይ ነው የሚፈሰው። ችግር የለው እኔ እኮ እኔ እኮ ችግር የለው እኔ ወደህን መብላት ከርስህን መብላት፣ አንተ ማልበስ ምናምን አልከበደኝም። አልከበደኝ እሱ ወንድማችን ማስተዋልና ጥበብ ስለጎደለ አብረን መዋል አልቻልንም። ማሳሰብ ተለያየን፣ እንዲያቆን በአመለካከት ተለያየን። በምን እሺ፣ አቅም ስትስቅ እንደኔ ሳቅ ማለት አይንህን ገልጠ ሳቅ። ለምን ስስቃይ ነው? ጋይስ የእኔ እናት ይህንን ሰውዬ በጣም የምትወደው ለምን እንደሆነ አላውቅም። አልታደልሽም አልኳት፣ እናቴ አልታደልሽም አልኳት። ፈለገ አትናቲዎስ ምንድን ነው ትላለች። እስኪ ንገረኝ፣ ፈለገ አትናቲዎስ ምንድን ነው ትላለች። አልናገርም። ኧረ ፕሊስ! በለው በለው፣ ወንድማችን በለው። ማዘር ከፈለገ ጋር ነው ብላ ፈለገ ይዤ ማዘር እኮ ና ደውላ በፍጹም ለቆ እና ለመራቆት በመልበስ ይፈታል። መራው በምግብ ይፈታል። መጠማት በመጠጣት ይፈታል። ዲያቆን ያንተ አለማወቅ በምን ይፈታል? ይህ ነገር እስኪ ስለቸገረ ቅንድቤ ለምንድን ነው የጠፋው? መብራት በስቶ ነው ወይስ እይታ ሲዲ ሲዲ ፎር የሚባል በሽታ ይዘዋል እንዴ? ለዚህ አይ ዲዲ ሲዲ ነው። ከደብይ ከደብይ ሲዲ ነው አራ ይመስለኝ። መሬ እሁን እህቶቻችን የሚሰሩበት የሆነ ቦት ቤት አለ። የሆነ ይሳላል መሰለኝ። አስለው አይ ይመስለኛል። እንዲዝም እየሳስበው እግዚአብሔር እኔን ፈጥሮ ሰርቶ ጨርሶ ካሰማመረ በኋላ እንደ ሀሳብ ከእኔ ከጎደለው ከሆነ ነገር ላይ እየሰራ ነው የሚመስለኝ። ከዛ አንጻር ሙሉ ሰው አትመስለኛ። ትልቅ አሁን ይሄ ግብረ ሰዶማዊነት ነው። እንዴት ነው አሁን? እንዴት ነው ከአንተ የሆነ ነገር ላይ ልፈጠር የሚችለው አንተ? በክርስቶስ ኢየሱስ ስም፣ በጭሩ እኮ እያልክ ያለው እኮ ግራ ጎኒ ነ እያልክ እኮ ነው ወንድማችን። ምን ማር ክርስቶስ፣ እግዚኦ፣ ክርስቶስ

እንግዲህ ማጭበርበርና ማታለል መቼም የለም። በስምንት መቶ ሰው ፊት እስቲ፣ ፍካሬ ዘጻርቃን ወዛሃጣን መዝሙር ዘዳይት አሌሉ ያ ብፁ በሲ ዘይሆረ በመክረረሲያን ቀጥሎለት፣ ከዚህ ቀጥሎ ያለውን ቀጥሎ፣ ፕሊስ ቀጥለው ፈልጊው ነው። በፍጹም በፍጹም፣ በመጀመሪያ ንባቡን ነው እኛ የምንፈልገው። ወንድማችን ማለት ምንድን ነው? የታችኛው የጆሮ ክፍል እየጠፋ ነው። ጉንጭ በጣም ብዙ ነገሮችን እየሸፈነ ነው። ጉንጭ ከልሎት ነው። ብራዘር፣ እዚህ ወደዛ ዙርና አዳምጠኛ እንዴ አሁን ምንድን ነው የምትሰጠኝ ስጦታ? ምንድን ነው የምትሰጠኝ? ያቆን ጊዜ በጣም ብዙ ነገር አስብ ያለው ለአንተ ለመስጠት፣ ግን ከሁሉም አስቀድሜ ለአንተ ያዘጋጀውት ስጦታ የጸሎት መጽሐፍ ነው። የጸሎት ህይወት ስለሌለ አለኝ። አይ የጸሎት መጽሐፍ አለኝ። የጸሎት ህይወት እንዲኖረ ለእኔ የሚነው መጸሎት ማድረግ ነው። ለትሻ እንድትኖሩ ህይወቱን እንፈልጋለን። አንተም ተመስገንም እጅግ በጣም ብዙ ክፍተቶችን አስተውያለሁ። በዚህ ባወቅኳቸው በሶስት አራት ወር ውስጥ እናምን እጅግ በጣም ብዙ ክፍተቶችን አይቻለሁ፣ ተመልክቻለሁ። ስለዚህ እኔ ላጣችሁ አልፈልግም። በክርስትናችሁ እንድትበረቱ እንድትጸኑ ያደረገው ሰዓት ብራንዱ ይባላል ወንድማችን ብራንዱ ምን ይባላል ሰዓቱ? ያረከው ሳቴ ነገረን፣ አንድ ጊዜ ፕሊዝ። አይደለም፣ ዛ ስለ እራስ አይደለም፣ የሰዓቱ ተመስገኑ ከፎቶ በኋላ ግን ሁሉ ሆኖ አረንጓዴ ነገር ይታየኛል። ከተመስገን ፎቶ በኋላ የሆነ የት ነው ያለኸው? ወይኔ አብሎ እንዳለ ታውቃለህ። ለፈለገ በቀደም እየነገርኩት ሚስቴ አለ ቸርች የተጸለይበትን ዘይት ገዝታ እኛ እንደ ድንገት አረ ተመስገን በጣም ስሜታዊ ነው። ወንድሞች መሀል ላይ ያለኸው አትሸበር። ይሄ ልጅ እንደ ሀሳብ ፈለገ ዝም ብለን አፋፍ ስንጻ በልብ እንወስደውስ አንተ ያልተጠመቀውን ልደት አይ፣ ተው እስቲ። ለት በነገራችን ላይ አንተ ሁለትን ሰባት ኮን ያለ አንደኛውን ሰባት፣ አንደኛውን ሰባት ደግሞ ያው አባት ናቸው። አንደኛው እኔ ነኝ። ዳጎን ሰላም ዕድር አለቀብህ። አሁን የምትናገረው ነገር አለቀብህ። በቃ ዲያቆን ሰላም ዕድር። አይ ጌታ፣ ለማንኛውም አሁን ለስጦት የተዘጋጅለትሻ። በነገራችን ላይ በቁም ነገር ቅዳሜ ዕለት እናንተን ለማግኘት ያሰብኩት በምክንያት ነው ወንድሞቼ። ምክንያቱም ዓርብ ዕለት ያንን ዕለት ትንሽ ለብቼ ሆኜ ትንሽ የሚሄድበት ቦታ አለ ሳይመሽ በፊት ልትሻየው ታውቃለህ። በትንሹም ቢሆን አንዳንድ ነገሮችን ታውቃለህ። እንግዲህ አሁን ሁልሙስ የኔ አያት ካረፈች አሁን ስድስት ወር ሆናትና እንግዲህ ለመጀመሪያ ጊዜ ያው እሷ ሳትኖር ይሄንን ቀንን ያከብራለሁ ማለት ነው እና በሕይወቴ አድርጌው የማላውቀው ነገር ነው። ለመጀመሪያ ጊዜ ወደ እርሷ መቃበር ቦታ ሄዳለሁ። እስካሁን በህይወት የተደሰትኩባቸውን ነገሮች በዚህ አጋጣሚ ያስደሰቱኝንም ሰዎች ሁሉ እርግጠኛ ነኝ። አላደለ አንዳንዴ ያው እንዲህ አይነት ንጹሕ ልብ ያላቸው እናቶች ቢያርፉ እንኳን ህያዋን ናቸው እና ከደጋጎቹ ከናቁም ከነሳ ከና ያቆብ አጠገብ ስለሆነች ስለምትሰማኝም፣ ሄጄ በህይወቴ ያስደሰቱኝን ሰዎች በአጠቃላይ ለእኔ ያደረጉትን መልካም ነገር በአጠቃላይ እነግራታለሁ። በተመሳሳይ ደግሞ በጣም ያዘንኩባቸው በእውነት እኔ በዚህ አጋጣሚ ለማንም ይሄን ይሄን ይሄን እኔ ፈለጋትናት ይወስ አድርግ ያለው ማለት አልፈልግም፣ ግን እግዚአብሔር በሚያውቀው እጅግ በጣም ማንም ሰው ለማንም የማያደርገውን ነገር አድርጌላቸው ደግሞ በተቃራኒው በጣም ነገሮችን በመጥፎ መልሰው ያሳዘኙኝ ሰዎች አያቴ እናቴ ስለሆነች ሄጄ ነግራታለው ብዬ ፕሮግራም ይዣለው። እንግዲህ ዓርብ ዕለት ያን ነው የማደርገው ማለት ነው። ከሰሞኑ ትንሽ ቲክታክ ላይ የሚጠፋው ለዛ ነው። አንዳንዴ እንዲህ አይነት የደስታ ቀኖች ሲመጡ ለምን እንደሆነ አላቅም ለተሻለ ሄዶ ማሁን የገጠመው እንደሆነ ይከፋል። መከፋው የሆነ በነገሮች አዝኜ ምናምን ሳይሆን ግን፣ አለ እንዲህ አይነት የደስታ ቀን ሲመጣ በቃ ምናለ በኖረች ምናለ ካጠገቤ በሆነች የሚል ነገር ይኖራል እና ዞሮ ዞሮ እግዚአብሔር ይመስገን እንግዲህ፣ እንድበረታ እንድጠነከር፣ እግዚአብሔር አምላክ መልካም ማንነት ስላለኝ ሳይሆን መልካም ስራ ስለሰራው ሳይሆን በንሳ ህይወት ገና ስላልታጠብኩኝ የንሳን እድሜ ከእንደገና ሰጥቶኛል። ሶ ያቺን ቀን እንግዲህ በአዲስ መንፈስ አከብራት አለው። ከአያቴ ጋር እንግዲህ ነገሮችን ካወራሁኝ በኋላ ደግሞ ከእናንተ ከምወዳችሁ ወንድሞቼ ጋር እርግጠኛ ነኝ በዚህ አጋጣሚ እዚህ ቲክታክ ፕላትፎርም ላይ በጣም እምወዳችሁ ለእኔ ወንድም የሆናችሁ ወንድሞቼ በአጠቃላይ እንደማትቀሩ ተስፋ አደርጋለሁ። ከእናንተ ጋር ደግሞ እንደ ጊዜ መልካም ፈቃድ ያንን ቀን በደስታ አካፈላለሁ ማለት ነው እና ዓርብ ዕለት ማታ እርግጠኛ ነኝ እዚህ ቲክታክ ፕላትፎርም ላይ ያላችሁ እህት ወንድሞችም እንደማትቀሩ፣ ላይቭ እከፍታለሁ። ላይቭ የምከፍተው ክርስቲያኖቶች፣ ወንድሞች ጊፍት ፍለጋ አይደለም። እግዚአብሔር ይመስገን አሁን ላይ እንዲህ አይነቱ ነገር ከፍቅር አንጻር እንደው ከእናንተ እንፈልገው የነበረን ነገር እንጂ አሁን ላይ የምንዘለፍበት የምንሰደብበት ነገር እንዲሆን አልነበረም። ሶ ጊፍት ፈለገ አይደለም። ላይ በምከፍተው ያስቀየምኳቸውን ሰዎች ግን ይቅርታ ማለት እፈልጋለሁ። በቃ እኔ በምንም አይነት ሪዝን ሊሆን ይችላል፣ አውቄ ሊሆን ይችላል፣ ሰላቅ ሊሆን ይችላል፣ በምንም ይሁን በምን በእኔ ያዘኑ ሰዎችን ይቅርታ ማለት እፈልጋለሁ። ሲቀጥል ያዘንኩባቸውንም ሰዎች ሕያው እግዚአብሔር ምስክሬ ይቅርታ አደርግላ መገኘት አይጠበቅባቸውም። እያንዳንዱን ይቅርታ አደርግላቸዋለሁ። ይቅርታ ማደርግላቸው ፈለገ አትናቴዎስ ጀግና፣ ፈለገ አትናቴዎስ ጎበዝ እንዲባል ሳይሆን ለራሴ ለነፍሴ የኔም ነፍስ እንድትድን ስለምፈልግ ለራሴ ለነፍሴ ስል ክርስቶስ ይቅር እንዲለኝ የምፈልገው ነገር ስላለ እነርሱንም ይቅር ላቸዋለሁ። እና አርብ ዕለት እናንተም እንደማትቀቡ ተስፋ አድርጋለሁ። ቃል የምትገቡልኝ ነገር ምንድነው? ገና ከሆኑ በቃ እንዲህ ጊፍት ምናምን ምናምን ፕሊስ እንዳይኖር። ምክንያቱም በዛኛው ቤት ታውቃላችሁ፣ እያንዳንዱን ነገር እኛ መልካም አድርገን ያሰብነውን ነገር በአጠቃላይ ተጠምዞ የተወራ ነው። ለምሳሌ ጌም ላይ ኔ ልደት አንድ ላይ ስንጫውት ልደት ተጽዕኖ ፈጣሪ ያስባለ፣ ከዛ ፈለጋት ናቸው ተጽዕኖ ፈጣሪ አስባለ፣ ለምን አስባሉ? እንዴት እንደዚህ ያስብላሉ? ምናምን ከዛ ዘለፋ ከዛ ደግሞ በዓለም ኮንተንት ላይ ያሉ ወንድሞችን ደግሞ ፍለጋ ከነሱ ጋር ራሳችን ዝቅ አድርገን እግዚአብሔር በሚያውቀው የሳንቲም ችግር ኑሮብን ሳይሆን፣ ነገር ግን እንዲሁ እነሱን ለመምሰል ከእነርሱ ጋር ስንል ደግሞ ሰዎች እንዴት ጌም ይጫወታሉ፣ እንዴት እንደዚህ አደርጋሉ፣ እንዴት ጊፍት፣ እነዚህ ጊፍት ሰብሳቢዎች፣ ኮይ ለቃቃሚዎች፣ ምናምን ሚስ ወጣለን። እና ተወዳጆች በቻልነው አቅም በቃ አርብ አለርል ፍቅርን ሼር ብቻ ለማድረግ ነው የምንገናኙ። እግዚአብሔር አምላክ የዛሱ ይበለን። እወዳችኋለሁ። ለትሻ ስጦቱን ተዘጋጅበት። እውነቱን ለመናገር ያው መቼስ ሁሉም ተናግረዋል። ከእሳቸው ጋር ለማሳለፍ ማሰብ መልካም ነው። አስቀድሜ እናት እናት እናት ምንጊዜም እናት ናትና ያንን ቅድሚያ እንደዛ ማድረግ በጣም መልካም ነው። በእርግጥ እጅግ በጣም ደግሞ ብርቱ ደግሞ አባት አሉ። በጣም ለሁላ የአንተ ብቻ ሳይሆን የሁላችንም አባት የሆኑ ናቸው እና እሳቸውን ደግሞ እግዚአብሔር በእድሜ በጤና ይጠብቅልም። የወደደውን ሰው ደግሞ እግዚአብሔር ወደ ራሱ ወስዷል። እንደ ቀን ስድስት ወር ሞላ ላይ ይገርማል። እና ጊዜው በጣም ነው የሚሮጠው ቢሆንም ግን ስም አጠራቸው እንዳይጠፋ መታሰቢያ ማድረግ ለሳቸው ተገቢ ነው። ይህንን ለአንተ አልናገርም። እግዚአብሔር ይፍቀድልን፣ ሁላችንም ተሰብስበን እንመጣለን። እኔ እኔ እንኳን ደጋፊ ነኝ፣ ጋይጽ ጥሎብኝ ችግሩ ከአንተ ጋር ጓደኛ ንቁቀር ነው እና ማለት ልደት ካለፈ በኋላ ብንተዋወቅ መልካም ነበር። እንደውም ለእኔም ጥሩ ነው። ኤንሜስን ሰብሰብ ብለን እንመጣለን ሁላችንም ለብዙዎቹ ተናግረና፣ ቅዳሜም ነው ምንድን ነው አርብ ማታም እንገናኛለን። ሰብሰብ እንላለን። ጋይስ ሁላችን ሰብሰብ ብለን በላይ ደግሞ ከእናንተ ጋር እዚህ በተባለው እስኬጅል መሰረት እናከብራለን። ቅዳሜ ደግሞ ሰብሰብ ብለን እንገናኛለን። በእነዚህ አይነት መንገድ ያልፋል። እኔና ዲያቆን ፈለገ በዚህ ዓመት በተለይ ያኛው ዓመት ማለቂያ አካባቢ ላይ ያሳለፍነው ነገር ቀላል አይደለም። እውነቱን ለመናገር በጣም ከባድ ከባድ ከባድ ጊዜ ነበረ፣ ከባድ ለሁለታችንም ያ ሁሉ ጊዜ አልፎ አልፎ አልፎ በህይወታችን ላይ የሚመጣው ነገር አልፎ፣ ዛሬ እዚህ ደርሰናል። ነገን ደግሞ እግዚአብሔር የተሻለ ቦታ ያደርሰናል ብለን ደግሞ እናምናለን። ከየትኛውም ሰዎች ጋር የመነቋቆር ሞራልም ፍላጎትም እቅዱም የለንም። ስንተራረብም እርስ በርሳችን ነው። ሌላ ሰው ጋር አንደርስም። እኔም በሱሱ በእኔ ላይ የምንተራረብ ነው እንጂ ከሌላ ሰዎች የግል ጉዳይ ውስጥ መፈትፈት ውስጥ የተለያዩ የሀሳብ ልዩነቶች የትምህርት ልዩነቶች እንኳን ሲኖሩ መሀል ላይ አንገባ፣ የትኛውም ቦታ ሆነን ማለት ነው። እና ተመሳሳይ አቋም ስላለን ነው በእንደዚህ አይነት ዙሪያ ላይ። ስለዚህ ዲያቆን ፏ ነው የምናደርገው ስልህ እንዲች ብለህ እንዳታስብ